ሆስፒታል ውስጥ ካለች ግን አስራ አምስት አመት ሞላት እዛ ሆስፒታል ውስጥ የሚሰሩ ዶክተሮች ነርሱ አሰላሙ አሌይኩም ረህመቱላሂ ወበረካቱ እንዴት ናቸው ቤተሰብ ሰላም ናቸው ሆይ ይሄንን ቪዲዮ እንደምን ብላችሁ በቲክቶክም በፌስቡክም የምታዩ። ይሄንን ቪዲዮ በደንብ አድርጋችሁ ሸር አድርጉ። የየት ሀገር ነች ስሟ ማን ነው ምንድነው ምናምን ብላችሁ እንዳትጠይቁኝ፣ እኔም ራሴ ያላቅም። እቺ እዚህ ፎቶዋን የምትተወው ልጅ አንድ ሆስፒታል ውስጥ አስራ አምስት አመቷ እትካየሉ እንዲሁ እሰቡት። ከሀገሯ ወጥታ ስንት አመት እንደሆናት አናቅም። ሆስፒታል ውስጥ ካለች ግን አስራ አምስት አመት ሞላት እዛ ሆስፒታል ውስጥ የሚሰሩ ዶክተሮች፣ ነርሶች አይደለም፣ የሆስፒታሉ ኢዳራው አይደለም ታካሚው ራሱ ያቃታል። እና ምን እያሉ ነው የዚችን የልጅ ቤተሰቦች አገናኙን፣ እኛ ራሳችን ፕሮሰሱን ጀምረን ትኬቷን ቆርጠን ወደ ሀገሯ እናስገባታለን። አስራ አምስት አመት ሆናት ከኛ ጋር ግን ቤተሰብ አፈላልጉልን እያሉ ነው። ይህንን ጥያቄ ያቀረበው የሆስፒታሉ ኢዳራው ነው ማለት ነው የዳራ በአማርኛ ስለጠፋብኝ ነው። ስለዚህ እቺ ልጅ ሆስፒታሉ ውስጥ ከቆየች 15 አመት ሆናት። ስሟንም ምንም አትናገርም። አማርኛ ተናጋሪ መሆኗን ብቻ ነው የታወቀው። የአማራ ክልል ልጅ ነች ተብሎ ይገመታል። ይሄም እዛ ቦታ ላይ ሄዳ ይሄንን ፎቶ አንስታ ልጅ የላከችልን ልጅ ኦሮመኛ ተናጋሪ ስለሆነች መግባባት ስላልቻሉ ከዚህ ሂጂ ከዚህ ሂጂ ብቻ ነው እንጂ እምትለይ ሌላ ነገር ምንም አትናገርም እያሉ ነው። ስለዚህ እባካችሁ ይሄንን ቪዲዮ ሸርሸር አድርጉና ዘመድ ካላት ቤተሰብ ካላት ማገኘት ስላልቻሉ ሊሆን ይችላል፣ ወይም ፈላጊ አታ ሊሆን ይችላል። እችን ልጅ ወደ ቤተሰቦቿ ጋር እናገናኛት። ሆስፒታሉ እኔ ያለሁ ለሁሉም ነገር እያለ ነው። ለዚህ ነው ሕፃናት ልጆች መሰደዳቸውን የምንቃወመው። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁኝ። በመጀመሪያ ያለ ቻናሌ አዲስ ለሆናችሁ ሰብስክራይብ በማድረግ በተሰብ የሆኑ እንዲሁም አስተያየት ካላችሁ ኮሜንት አስቀምጡልኝ፣ አስተያየታችሁን እቀበላለሁ ማለት ነው። ይቺ እህታችን ነ እንደምትመለከቷት፣ እርግጠኛ ነኝ ቪድዮን ያያችሁት መስሎኛል ማለት ነው። የምትገኘው ዱባይ ነው። ዱባይ ሐኪም ቤት ነው የምትገኘው ማለት ነው። ሙስጦሽፋ ሐኪም ቤት ከገባች አስራ አምስት አመት እንዴት! የሰው ልጅ እንዴት አስራ አምስት አመት ሐኪም ቤት ይቆያል? ያው እስር ቤት በሉት ማለት ነው።

አማርኛ ነው መናገር የምትችለው። አማራ ናት ማለት ነው። እባካችሁ ይችን እህታችንን የምታውቋት፣ ስሟንም አናቃትም፣ ቤተሰቦቿንም አላውቅንም። እባካችሁ ይችን እህታችንን ዱባይ፣ በተለይ ዱባይ ያላችሁ ይችን እህታችንን የምታውቋት ካላችሁ ማለት ነው ቺ ልናውቃታን ብላችሁ ዱባይ ያላችሁ አፈላልጋችሁ ወደ ሀገሩ አስገቧት፣ ለእናትና ላባቷ። ልጅም ሊኖራት ይችላል። እርሚዋ ስንት እንደሁ አናውቅም። ከዚህ ሀገር በህጻነት ስደት ሲወጡ ያኔ ብዙ የሚገጥማቸው ብዙ ነገር አለ። እና ቲክቶክ ላይ ስለ ህጻኑ ሲቃወማቸዋለሁ ነገር ግን ደግሞ ይህች በጣም የጠና ነው ማለት ነው። ኦባካችሁ እህቶቼ ሸር በማድረግ ከኔው ጀምሮ ይችን እህታችንን ላገሯ እናብቃት። የሀገራችን ላይ እህታችን ነናት። እባካችሁ ሁላችሁም እንተባበራት። ወጥቶ ከመቅረት አላህ ይጠብቀን። እኛ ነገጧት ምን እንደሚገጥመን አናቅም፣ እናንተ ምን እንደሚገጥማችሁ አታውቁም። ይህች እህታችን ልክ እንደኛው ሰርቼ ልወጣለሁ፣ ቤተሰቦችን እረዳለሁ፣ ልጅም ሊኖራት ይችላል፣ ልጆችንም ማሳድጋለሁ ብላ ነው ተሰዳ። ቤተሰቦቿንም ለማስደሰት ልጆቿንም ለማሳደግ ነበር የወጣችው፣ ነገር ግን አልተሳካም ማለት ነው። እና አባካችሁ ወጥቶ ከመቅረት አላህ የጠብቀ እንዲህ አይነት ነገር ሲገጥመነ ለሶሻል ሚዲያ በተለይ ከኛ ከፍ ላሉ ሶሻል ሚዲያዎች እያስተዋውቅን እንዲረዱ እናድርግ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ይሄንን ቪዲዮ እንደምንም ብላችሁ በቲክቶክም በፌስቡክም የምታው ይሄንን ቪዲዮ በደንብ አድርጋችሁ ሸር አድርጉ። የየት ሀገር ነች ስሟ ማን ነው ምንድን ነው ምናምን ብላችሁ እንዳትጠይቁኝ፣ እኔም ራሴ አላቅም። እቺ እዚህ ፎቶዋን የምታወ ልጅ አንድ ሆስፒታል ውስጥ አስራ አምስት አመቷ እትካየሉ እንዲሁ እሰቡት። ከሀገሯ ወጥታ ስንት አመት እንደሆናት አናቅም። ሆስፒታል ውስጥ ካለች ግን አስራ አምስት አመት ሞላት። እዛ ሆስፒታል ውስጥ የሚሰሩ ዶክተሮች፣ ነርሶች አይደለም የሆስፒታሉ ኢዳራው አይደለም ታካሚው ራሱ ያቃታል። እና ምን እያሉ ነው? የዚችን የልጅ ቤተሰቦች አገናኙን እኛ ራሳችን ፕሮሰሱን ጀምረን ትኬቷንም ቆርጠን ወደ አገሯ እናስገባታለን። አስራ አምስት አመት ሆናት ከኛ ጋር ግን ቤተሰብ አፈላልጉልን እያሉ ነው። ይህንን ጥያቄ ያቀረበው የሆስፒታሉ ኢዳራው ነው ማለት ነው።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 ከዚህ ሂጂ ከዚህ ሂጂ ብቻ ነው እንጂ የምትለይ ሌላ ነገር ምንም አትናገርም፣ እያሉ ነው። ስለዚህ እባካችሁ ይሄንን ቪዲዮ ሸርሸር አድርጉና፣ ዘመድ ካላት ቤተሰብ ካላት ማገኘት ስላልቻሉ ሊሆን ይችላል፣ ወይም ፈላጊ አጣ ሊሆን ይችላል። እችን ልጅ ወደ ቤተሰቦቿ ጋር እናገናኛት። ሆስፒታሉ እኔ ያለሁ ለሁሉም ነገር እያለ ነው። ለዚህ ነው ሕፃናት ልጆች መሰደዳቸውን የምንቃወመው። እናም ለወገን ደራሹ ወገን ነው ማለት ነው። ለወገናችን እኛ ካልደረስን፣ ለዜጋችን እኛ ካልደረስን ማንም ሊደርስልን አይችልም። አረቦቹ እንደ አረጉና አረቦቹ እንደዚህ ያረጉ አረቦቹ እንደዚህ አረጉ ማለት መፍትሄ የለውም። የኛ መፍትሄ ዜጎቻችን ሲወርቁ ማንሳት፣ ሲጠፉ መፈለግ፣ ሸር በማድረግ ትላልቅ ሚዲያዎትን ብቻ እኮ አይደለም እንትን ማለት ያለብን

እንዴት ነው የሰው ልጅ አስራ አምስት አመት ሙሉ ሀኪም ቤት መቀመጥ ማለት በጣም ከባድ ነው። እንኳን አስራ አምስት አመት ሙሉ መቀመጥ ሁለት ቀን ሶስት ቀን እንኳ ሀኪም ቤት ስንቀመጥ እንዴት ነው የምንሆነው ማለት ነው። በጣም ነው የሚያሳዝነው፣ ከምነግራችሁ በላይ ነው። ስሰማው በጣም እየደነገጥኩት ማለት ነው። እና በምንችለው አቅም ሁላችንም ተባብረን ተባብረን ይችላል። ሌላ ሀገሯ እና አብቃት ሀኪሞቹ አሉቱ፣ እኛ ሁሉንም ነገ ፕሮሰስ እንጨርሳለን ብቻ ሀገሯ አትግባ ነው አሉት ማለት ነው። ምንም ነገር የተጠየቀ የለም። ስለዚህ ብንጠየቅ ማለት ነው። ለዚህ እህታችን ነው ግዴታ አምስት መሆና ስራው ተመላክ ያለብን ግዴታችን ነው የሀገራችን ነ ላይ እህታችን ስለሆነች ማለት ነው። ኢትዮጵያዊ ናት። በቃ ኢትዮጵያዊ በወጣበት መቅረት በወጣበት በቃ በሚዲያው ነው ምንሆኑ። ስናሳዝን፣ ወላሂ ስናሳዝን ማለት ነው። እኔ ምን እንደምል አላውቅም። እና አባካችሁ እባካችሁ ሸርበ ማድረግ ለትላልቅ ሚዲያዎች በማድረስ እባካችሁ፣ እህታችንን ተባብረን በሰላም ለሀገሯ እናብቃት፣ ለቤተሰቦቿ እናብቃት።